በተቻላችሁ መጠን ንብረታችሁ ላይ ጥንቃቄ አድርጉ። አንድ ለሆነ ነገር ግን አብሰር ስላችሁ ራሳችሁን እንትን ላይ እንዳትጥሉ። የፈለገውን ያክል ንብረት ይሁን ራሳችሁ እንደህና መሆናችሁን ብቻ ነው ማረጋገጥ ያለባችሁ። የፈለገ ገንዘብ ይመጣል ይሄዳል፣ ንብረት ይመጣል ይሄዳል። በተለይ በኢትዮጵያ ኑሮ የለውም ማር መምጠጫ። በተለይ በኢትዮጵያ ኑሮ ፈተናችሁ ብዙ ሊሆን ይችላል። በገንዘባችሁም በኩል ይሆን ማን መጣ

አባቴ እንደት ትልቅ ሰው በሞት ያፈር ስሆን ይችን ብቻ እያለ ይለምነዋል። ከዛ አንተ አሁን በሞቴ ብለህ ይችን ስጎርስልህ ደግሞ ሌላ በሞቴ ትላለህ። ከዛ አልልም ይችን ብቻ ነው እና ጎረሰ። ከዛ ጉርስ አድርጎ ትፍት ሚጥሚጣ ጨምሬበት ነበር።